በስማብ ወወልድ ወንፈስ ቅዱስ አህዱ አምላክ። ስንክሳር ዘወርሃ መጋቢት መጋቢት 11 ቀን የሚነበብ ቅዱስ ያሬድ ካህን ወማህሌታይ። በዚችም ዕለት የሱራፌል አምሳላቸው የሆነ ኢትዮጵያዊው ማህሌታይ ያሬድ ወራዊ መታሰቢያው ነው። ይህም ቅዱስ ከአባ ጌዴዎን ዘመዶች ወገን ነው። እርሱም በኢትዮጵያ ሀገር ከታነጹ አብያተ ክርስቲያናት ለምትቀድም ከአክሱም ካህናት ውስጥ ነው። እርሷ ማስቀድሞ የክብር ባለቤት የጌታችን ኢየሱስ ክርስቶስ ሃይማኖት በውስጧ የተሰበከና መላክን በወለደች በመቤታችን በከበረች ድንግል ማርያም ስም የከበረች ናት። ይህም አባ ጌዲዮን ትምህርትን ሊያስተምረው በጀመረ ጊዜ መቀበልም፣ ማጥናትም መያዝም እስከ ብዙ ዘመን ተሳ ነው። በአንዲት እለትም መምህሩ በእርሱ ላይ ተበሳጅቶ ቆነጠጠው፣ ገረፈው፣ መጥቶ አሳመመው። ያሬድም ሸሽቶ ከዱር ውስጥ ገባ። ካዘኑም ብዛት የተነሳ ከዛፍ ስር ተጠለለ። ወደ ዛፉ ላይም ትል ሲወጣ አየ። ትሉም ከዛፉ እኩሌታ ደርሶ ይወድቅ ነበረ። እንዲሁም ብዙ ጊዜ ካደረገ በኋላ በጭንቀት ከዛፏ ላይ ወጣ። ስድስት ጊዜ ወርቆ፣ በሰባተኛው ወጥቶ ሲበላ ፍሬዋን ተመለከተ። ቅዱስ ያሬድም የትሉን ትጋት ባየ ጊዜ ወደ መንፈሳዊ መምሩ ተመልሶ፣ አባት ሆይ ይቅርታ አድርግልኝና እንደወደድክ አድርገኝ አለው። መምሩም ተቀበለው። ከዚህ በኋላ በብዙ ልቅሶ ወደ እግዚአብሔር በለመነ ጊዜ ልቡናው ብሩህ ሆኖለት በአጭር ጊዜ የብሉይና የአዲስ መጽሐፍትን ተምሮ ፈጸመ። ዲቁናም ተሾመ። በዚያም ወራት እንደ ዛሬ በከፍተኛ ቃል የመዝሙር ማህሌት የለም ነበር፣ በትሁት እንጂ። እግዚአብሔርም መታሰቢያ ሊያቆምለት በወደደ ጊዜ ከኤዶም ገነት ሶስት አዕዋፍን ላከለት። እነርሱም በሰው አንደበት ተናግረውት ወደ ኢየሩሳሌም ሰማያዊት ከእሳቸው ጋር አወጡት። በዚያም 24ቱ ካህናተ ሰማይ በየሚያመሰግኑበትን ማይዴታቸውን ተማረ ወደ አነዋወሩ ወደ ምድርም በተመለሰ ጊዜ በአክሱም ዳር ወደ ከበረች ቤተ ክርስቲያን በሶስት ሰዓት ገባ። በታላቅም ቃል አሌሉያ ለወልድ ሌሉያ ለመንፈስ ቅዱስ የጽዮንም ደገኛዋ ሰማይን ፈጠረ። ዳግመኛም እንዴት እንደሚሰራት የድንኳንን አሰራር ለሙሴ አሳየው አስተማረው። አለ ችን ምስጋና ማርያም ብሎ ጠራት። የቃሉንም ድምፅ በሰሙ ጊዜ ንጉሱም ንግስቲቱም ጳጳሱም ከካህናቱ ሁሉ ጋር የመንግስት ታላቆችና ሕዝቡ ሁሉ ወደ እሱ ሮጡ። ሲሰሙትም ዋሉ። ከዚያም በኋላ ከአመት እስከ አመት በየክፍለ ዘመኑ በክረምትና በበጋ፣ በመፀውና በጸደይ፣ በአጽዋማትና በበዓላት፣ በሰንበታትም እንዲሁ በመላይት በዓል በነቢያትና በሐዋርያት በጻርቃንና በሰማይታት በደናገድም በዓል የሚሆን አድርጎ በሶስት ዜማ ሰራ። ይህም ግእዝ እዝል፣ አራራይ ነው። የሰው ንግግር፣ የአእዋፍ የእንስሳትና የአራዊት ጩኸት ከዚህ ከሶስቱ ዜማው አይወጣም ይላል። በአንዲት ዕለትም ቅዱስ ያሬድ ከንጉስ ገብረ መስቀል እግር በታች ቆሞ ሲዘምር፣ ንጉሱም የያሬድ ድምፅ እያዳመጠ ልቡ ተመስጦ የብረት ዘንጉን በያሬድ እግር ላይ ተከለው። እርሱም ደም እና ውሃ ፈሰሰ። ያሬድም ማህሌቱን እስኪፈጽም አልተሰማውም። ንጉሱም አይቶ ደነገጠ። በትሩንም ከእግሩ ላይ ነቀለ። ስለፈሰሰው የደም ዋጋ የፈለግከውን ለምነኝ ብሎ ለያሬድ ተናገረው። ያሬድም ላትከለክለኝ ማልልኝ አለው። ንጉሱም በማልለት ጊዜ ወደ ገዳም ይጀ መነኩስ ዘንድ አስተናብተኝ አለው። ንጉሱም ሰምቶ ከመኳንንቱ ጋር እጅግ አዘነ፣ ተከዘም። እንዳይከለክለውም መሃላውን ፈራ። እያዘነም አሰናበተው። ከዚህ በኋላ ቅዱስ ያሬድ ወደ ቤተክርስቲያን ገብቶ በታቦተ ጽዮን ፊት ቆሞ ፈጽሞ የከበርች እና የተመሰገንች ከፍ ከፍም ያልሽ የብርሃን መውጫ የህይወት ማይረግ የሆንች የሚለውን አንቀጸ ብርሃን ምስጋና እስከ መጨረሻው በተናገረ ጊዜ ክንድ ያህል ከምድር ከፍ ከፍ አለ። ከዚህ በኋላ ወደ ሰሜን አገር ሄዶ በጾም በጸሎት ተወስኖ ስጋውን እጅግ እያደከመ ኖሮ ገድሉን በዚያ ፈጸመ። እግዚአብሔር ስሙን ለሚጠራ መታሰቢያውን ለሚያደርግ አርኪዳን ሰጠው። ከዚህ በኋላም በሰሜን ተራራ ራስ ዳሸን ተሰወረ። ለእግዚአብሔር ምስጋና ይሁን፣ እኛንም በአባታችን ቅዱስ ያሬድ ጸሎት ይማረን፣ በረከቱም ከእኛ ጋር ተኑ ለዘላለሙ አሜን። በዚህችም ዕለት በንጉሥ መክስሚያኖስ ዘመን ቅዱስ ቴዎቄ ጤኖስ በሰማይትነት አረፈ። የቅዱስ አስቀድሞ ወታደር ነበር። ትጥቁን በንጉሱ ፊት ጥሎ በክብር ባለቤት በጌታችን ታመነ ከእርሱም ጋር ብፅይ እስክንድራ አለች ንጉሱም ሰምቶ ተቆጣ ልብሱን አስወለቀው የሴቶች ልብሰ አልብሰው ከሚፈቱሩ ሴቶች ጋር እንዲጨምሩት ከዚያም የጋለ ብረት መንኮራኩር በላዩ አድርገው ዘቅዝቀው ቁልቁል እንዲሰቅሉት አዘዘ ሁለተኛም እንዲህ ብሎ አዘዘ የፈላ ቅጥራን የተመላ ወጭት አምጥታችሁ ወደ ጆሮ ሲደርስ በራሱ ላይ ደፉበት ደግሞ ከተሰቀለበት አውርደው ከስረኛዋ እስክንድራ ጋር በፊቱ እንዲያቆሙት አዘዘ ከዚህ በኋላ ምላሱን እንዲቆርጡ አዘዘ። በሊ ቅዱሳን በአንገታቸው የሚካበዱ ደንጊያዎችን የሚከብዱ ደንጊያዎችን አስረው በፍራጥስ ወንዝ ውስጥ እንዲጥሏቸው አዘዘ። በዚያም ተጋድሏቸውንና ምስክርነታቸውን ፈጸሙ። ስጋቸውንም ምዕመናን አግኝተው በስውር ቦታ ቀበሩት። በረከታቸው ከኛ ጋር ይኑር ለዘላለሙ አሜን። አርኬ ሰላም ለቴ ጤኖዝ አድኖ እምታጉሎ አመታጉሎ ተመትሮ ልሳኖ የክለለነበቃሎ ለእስክንድራ ብጽይት እንተ ተሳተፈት ገድሎ እብነኒ ዘመኮንን ሰቀሎ ከመልጥረ ጸምር ለክሳዱ ቀሎ። አባ ባስዲ ወበዛቲ ዕለት በዚችም ዕለት ደግሞ ተጋዳ ላይ የሆነ ኤጲስቆጶስ አባ ባስዎስ በሰማዕትነት አረፈ። የንድንም ቅዱስ የኢየሩሳሌም ሙኒቃ ጳጳሳት አባ አርሞን ከሌሎች ኤጲስቆጶስ አጋራ ሾመው በታወቀና በተወሰነ ቦታ ላይም አይደለም፣ እምነት በሌላቸው በአረማውያን አገር ይሰብክ ዘንድ ላከው እንጂ። ይህም ቅዱስ ወደ ካዳያን አገር ገብቶ የከበረ ወንጌልን ሰበከ። እነርሱም እየደበደቡ በአገራቸው ሁሉ አዞሩት። ደግሞ ወደ ወደ ሰሩኡና አገሮች ገብቶ የከበረ ወንጌል ትምህርትን አስተማረ። ኩሌቶቹ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ያላመኑት ኩሌቶቹ ካዳያን ግን አሳደዱት። ከከተማ ውጫው ወጥቶ በዋሻ ውስጥ ተቀመጠ። በዚያ አገር ሰዎች እግዚአብሔርን ወደ ማወቅ ይመለሱ ዘንድ በአንድ ልጁን ያምኑ ዘንድ ስለዚያች ሀገር ሰዎች አዘውትሮ እግዚአብሔር ማለደ። በዚያንም ሰሞን ለእርሱ ለአባቱ አንድ ብቻውን የሆነ መኮንኑ የመኮንኑ ልጅ ሞተ። አባቱም ታላቅ ሐዘንን አዘነ። መኮንኑ አባቱም በልሞ ልጁን አየው። እርሱም በፊቱ ቁሞ አባቴ ሆይ እንሆ እኔ በታላቅ ጨለማ ውስጥ ነኝና ወደ ክርስቶስ ስለ እኔ ይጸልይ ዘንድ ኤጲስቆጶሱ አባ በአስሊዮስን ጠርተ ለምነው ሲለው ነበር። ከእንቅልሁም በነቃ ጊዜ ደንግጦ ተነሳ። ከእርሱም ጋር የአገር ተላላቆችን ይዞ ወደ ቅዱስ በአስሊዮስ በአትሄደ ከእርሱም ጋራም ወደ ከተማ ገብቶ ስለ ልጁ እንዲጸልይ ለመነው። እርሱም ልመራውን ተቀብሎ ወደ ከተማ ገባ። በመኮንኑም ልጅ መቃብር ላይ ጸለየ። ያን ጊዜም የመኮንኑ ልጅ ድኖ በሕዝብ ሁሉ ፊት ተነሳ። መኮንኑ ሕዝቡም ሁሉ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ከአገርም ሰዎች ብዙዎች አምነው የክርስትና ጥምቀትን በቅዱስ ባስልዮስ እጅ ተጠመቁ። በዚያችም አገር ታላቅ የክርስቲያን ጉባኤ የሆነ ክፉዎች ሰዎችም ቀንተውበት በጠላትነት ተነሱበት። በክርስቶስ ከማያምኑ ጋር ተሰባስበው ወደ ሸንጓቸው አደረሱ። ይህን ቅዱስ ባስልዮስን ታላቅ ግርፋትን ገረቡት። ነፍሱንም በጌታችን እጅ እስከሰጠ ድረስ አሰቃዩት። በዚያችም ሀገር አዋሉት። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። አርኬ ሰላም ለባስሊዮስ ለእግዚአብሔር አማዱ ኤጲስቆጶሳ ታዱ ቢስቆጶሳት አዱ ሶበይቶክ ፈቃለ በግዝፈተ ልቡ እበዱ ሰሚዖ ነገር ራእይ ማፈምጉት ወልዱ መኮንን ሀገር ካዲ ተጠምቆ በእዱ በዚች ዕለት ዳግመኛ ከተሳት ቅዱሳን አንዱ አባ አሌፍ አረፈ። ደግሞ በአውሳቢዎስ የኤፍሬም አርቃዲዮስ የሰማይቱ ኤልያስ መታሰቢያ ነው። በረከታቸውም ከእኛ ጋር ትኑ ለዘላለሙ አሜን አርኬ ሰላም ለአሌፍ እንተቀደሳ በኪደቱ ለብሔረ አጋዚ ብሔረ ፍልሰቱ አመፈልሰቲ ይምጻ ምስለ ቅዱሳን ተሳቱ ከመያፅናኒ በአዚዝ ረድየቱ እስመለብሲ ሀጥ ጸዋግ ሞቱ። መጋቢት 11 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ አሌፍ ጻድቅ ከተሳቱ ቅዱሳን አንዱ ቅዱስ ቴዎቄጡሶስ ሰማይት፣ ቅዱስ ባስሊዎስ ጳጳስና ሰማይት፣ አባ ፍሬን ሰማይት፣ አባ ኤልያ ሰማይት ወራዊ በዓላት ቅዱስ ያሬድ ካህን ማህሌታይ፣ ቅዱስ ገላውዴዎስ ሰማይት፣ ቅዱስ ፋሲለደስ ሰማይት፣ ብፁዋን ኢያቄምና ሐና የቅድስት ድንግል ማርያም እናትና አባት፣ አቡነ ሀራ ድንግል ጻድቅ። ከእናንተ አንዱ ከባልንጀራው ጋር ሙግት ቢኖረው፣ በቅዱሳን ፊት በመፋረድ ፋንታ በአመፀኞች ፊት ሊፈርድ ይደፍራልን? ቅዱሳን በዓለም ላይ እንዲፈርዱ አታውቁምን? የትዳር ጉዳይ ይቅርና በመላእክት እንኳን እንዲፈርዱ

ስብዓት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ስብዓት ለማርያም ማምላክ እግዝእትነ ወመድኃኒትነ ስብዓት ለመስቀለ ክርስቶስ ዘመድኃኒትነ ኃይልነ ወጸወንነ። አነሳስቶ ላስጀምረን አስጀምሮን አስፈጸመን ለአምላካችን ክብር ምስጋና ይገባ፣ አሜን።